በስመአብ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ደብረ ዘይት ደብር ማለት ተራራ ሲሆን፣ ዘይት ማለት ተክል ያለበት ስፍራ ማለት ነው። እስካሁን ይህ ስፍራ እንደሰማነው በብዙ ዓመታት የሚቆጠሩ የዘይት ተክል እንዳሉበት ነው። ጌታችንም ብዙ ገቢራት ያደረገበት ተራራ ነው። ተወዳጆቼ ዋናው ትኩረታችን ስለ ስፍራው ልንገልጽ አይደለም ነገር ግን ነገርን ከስሩ የተባለው አስበን እንጂ። መቼም ይቺ ዕለት እጅጉ የምታስፈራ አምላካችን እንደዚህ ቀድሞ ሊወለድ ሊታዘዝ፣ በሰዎች ዘንድ ነቀፌታ ሊደርስበት፣ መስቀሉን ሊሸከም፣ ሊገረፍ፣ ሊንገላታ፣ ድውያንን ሊፈውስ፣ የተራቡትን ሊያጠግብ አይመጣም። ወንድሞች፣ እንደዚህ ቀድሞ ኃጢአታችን ሊፍቅ፣ ሸክማችንን ሊሸከም የዕዳ ደብዳቤያችንን የሚደመስስ አይመጣም። እሱስ ቀድሞ በነቢዩ ዳዊት አፍ እንዳናገረ በክብር ሊፈርድ ይመጣል እንጂ ታዲያ ከዚህ ሁሉ የሚያስፈራ ማን ይኖር ይሆን? በዚህ ቺቺ ቀን ከሌሎች ልዩ ናት። ለድኩማን ዋጋቸው ይሰጣቸዋል። መፋታቸውን ከተሰጣቸው በክብር ጌታ ፊት ሽልማት ይቀበላሉ። በእርሱ ስም ተገፍተው በዚህ ቀን ከፍ ከፍ ይላሉ። በስሙ የተሰደቡት ዛሬ ይመረቃሉ። ምራቅ የተተፋባቸው ዛሬ ብርሃን እትፍ ይልባቸዋል። ተገፍተው ነበርና መውደቂያቸው ቀኝ ይሆናል። የተራቡትንም ዛሬ ይጠግባሉ። ስለ ፍቅሩ የታመሙ ዛሬ ይድናሉ። ጉልበታም ሆነው ስለ ፍቅር ግን ድኩማን የሆኑ ዛሬ እሴት ያገኛሉ። ወንድሞች ሆይ፣ አመፀኛ ግን እጅጉ የሚያስፈራ አኳኋን ይሆናሉ እስካይታወቁ ድረስ እንኳን ጥቁር ጽልመት ይለብሳሉ። በምድር ያላቸው ተመልክቶ ድካማቸው ያካበቱን ድንጋይ ዋጋ እንኳን እንደሌለው ይረዳሉ። የናቁት ዛሬ ይናቃሉ። ሀብትን በምድር የሰጣቸው ጌታ ለመልካም ያላዋሉት ውርደትን ይገዙበታል። ክፉዎች ስስታም መከታ ያደረጉ በቁራሽ እንጀራ የምትገዛ መንግሥተ ሰማያት ያዩ ታመልጣቸዋለች። በምድር ፈጣሪ የለም ብለው ድንቁርናቸው የነዘዙ ዛሬ አፋቸው ይለጎማል። ወንድሞች፣ ይህን ቀን እንዴት አያስፈራም? የምጻቱስ ውስጥ ነገር እንዴት ልብን ሳያስደነግጥም? እርሱ ሊፈርድ እንጂ ይቅርታ ሊያደርግ መች ይመጣልና? እናማ ንቁ፣ እንንቃ መዳን ዛሬ ነው እንደተባለው፣ ምጻታችን በፊታችን ናትና፣ ዓለም እያያችሁት ነውና እውነት ተናግሮ ቀኑ ሳይመሽ የሚዋሽበት ነው። ይህ ትንቢተኛው ዳንኤል በምዕራፍ 9 ቁጥር 25 ላይ እርሱ ከብዞች ጋር ቃል ኪዳን ለአንድ ሱባኤ ያጸናል፣ እኩሌታው መስዋዕትና ቁርባኑን ያቀርባሉ፣ በቤተ መቅደስ የጥፋት ርኩሰት ይሆናል ብሎ የተናገረው ባይናችን እያየን ነው። እንግዲህ ከአምሮ መሰጠቱ ያመዝናል ዘንድ ነውና ሳይጨልምብን እንንቃ። ታዲያ የሚያሰራው ስቃይ ትዕግስት ታደርጉ ዘንድ እየበረታችሁ ከፍ ያለችውን ሽልማት በማሰብ መጠንከር ይገባል። እንዲያውም ሁለተኛ ጴጥሮስ ምራ 3 ቁጥር 15 ላይ የጌታችን ትዕግስት እንደ መድኃኒት ቁጠሩ ይላልና። ታዲያ መድኃኒት ካልመሰለን እኛም ከማይድኑት ወገኖችንና ልናስተውል ያስፈልጋል። ብዙ በመስማት እንዳልድነነጋገር ይልቅንስ የቀድሞ አባቶቻችን ትዕዛዝ በማድረግ የመጡት የመጣውን መናወጥ ያለ ፍርሃት ልናሳልፋቸው ይገባል። ስለዚህ እኮ ነው ቅዱስ ዳዊት በጥልቅ እንኳን ብሄድ አንተ ከኔ ጋ ነህና ክፉንም አልፈራም ያለው። ይህ ብቻ አይደለም። እናንተ አሕዛብ ስለምን ታውኩኛላችሁ? በዚህም እንደዛ ተደረገ በዛ እንደዛ ሆነ ስለምን ትሉኝ ያላችሁ? እኔ በእግዚአብሔር ፍቅርነኝና ከንቱ ቃላት አታጎርፉብኝ አለ እንጂ። ወንድሞች፣ እግዚአብሔር ካለ ማን ይቃወመናል? ነገር ግን የመሰለን እንጂ ላፍ ማጣፈጫ ብቻ ሳይሆን እሱማ አስመሳዮች ከኛ በተሻለ አያደርጉትምን? በዚህ መዳናችን ይጸናን ዘንድ ጽኑ መሆን የሚገባ ነው። የቤተክርስቲያናችን ብርሃን የሆነው ቅዱስ ጳውሎስ በመታመን እንደዚህ ይለናል። ከዚህ በኋላ እኛ ሕያዋን ሆነን የምንቀረው ጌታችን እንቀበለው ዘንድ ከእርሱ ጋር በደመና እንነጠቃለን። ስለዚህ ወዲያ ለዘላለም በጌታችን ጋር እንኖራለን። አያችሁ፣ የመንፈስ አባታችን በዚህ ልክ እንራመድ ዘንድ ይፈልጋል። ታዲያ ወንድሞች፣ ሞታችን መች እንደሆነ መች ተገለጠልን እና ለምን እንተኛለን? ስለምንስ ለራሳችን አናውቅምና። እንዴት ሊጥለን የሚችለው ጠላት ተሸክመን እንዳንጓዝ እንዴትስ እናስተውል? ምድርም በእርሷ ላይ ያለው ፍጥረት ሁሉ የሚቃጠል የእግዚአብሔር ቀን ግን እንደ ሌባ ድንገት ትመጣለች። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 1 እያለ ስለምን ደነዘዝን? እውነት እንዳንረዳ ዘንድ ማን አዚም አደረገብን? ወንድሞች ሞት መርኩዘን የምናውቀው አይደለም ከጎናችን ያለው ወንድማችን ያለ ምክንያት ሰላም እንገባለው እንዳለው በዛው አልቀረም። ሰላም እነሳለው ብሎ አላንቀላፋም። እድናለው ብሎ ወደ ሐኪም ቤት ተኝቶ አላሸለበም። መልሱልኝ እንጂ በፊታችን ላይ ሞት ሊወስደን ቆመዋል። የምን ጊዜ መሰጠት ነው? ሞትስ ከመጣ እኛ የቀረን አንድ ነገር አለ። አባነንትን አልተናገርኩም ያልተናገርኩት ንስሐም አለኝ እባክህ አንድ ሰዓት ብቻ ብንል ብንማፀን ጊዜ የሚሰጠን ይመስላችኋል? ወይም ፈንክች እንደምንሞት መች እናውቅና? ብናውቅማ እንዴት ከኃጢአታችን ተሸክመን እንራመድ ነበር። መዳን ዛሬ ነው። ከዛሬም አሁን ያለው የልባችን ትዝታ ነው። በዚች እርምጃዎቻችን በማስተዋል ይህ እንድናደርግ አምላካችን ይርዳል። አምላካችን በምጻቱ ከሚዘጋባቸው ሳይሆን በጥቂቱ የታመኑ ግቡ ካላቸው መክሪት ተሰጥቶ እንደቀበረው ሰው ሳይሆን በተሰጣቸው ልክ አትርፈው ወደ ግምጃቸው እንደገቡ ያድርገን። በተሰጣቸው ልክ ወደ ግምጃቸው እንደገቡ ያድርገን። ይልቅንስ ለመማር የፈጠረን ነውና በዘመናችን ብንበድለው እንኳን በምሕረትህ በመጣህ ጊዜ አስበን እንዳለው ያድርገን። አቤቱ ጌታችን ሆይ ከቀኝህ ከምታቆማቸው ወገኖች አድርገን። ለኃጢአተኞች የመጣ ጌታ ወይ የከበረች እናታችን ጥላ አድርገን እንማለዳለን። በዚች በከበረች ከፍ ከፍ ባለች ሃይማኖት እስከ ቀታ ድረስ እንድንጸና የሚያልፍ እንጀራ፣ መከራ፣ ፍርሃት አሳልፈን እንዳንሰጥ አንተ ጽናቱ ስጠን። ምን ዲያቁን በላይ ጌትነት አዘጋጅ ማህበረ ቅዱስ ሚካኤል ዛበኬ መንፈሳዊ ማህበር ኪነጥበው ክፍል ምስፋት